ሰላም ጠና ጸለን ተመልካቾቻችን ከናሁ ቴሌቪዥን የጥቅምት 26 2018 ዓ.ም ተመረት የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርሰ ዜና የጦር ኃይሎች ጠቅላይ ኢታ ማዦር ሹምፊልድ ማርሻል ብርሃኑ ጁላ ህወሓት ከፕሪቶሪያ የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸው ተግባራት ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ገለጹ። የታሸጉ ምግቦች ላይ የሚቀመጡት የምርት ገላጭ ጽሑፎች ለተጠቃሚው ማህበረሰብ ግልጽ አይደሉም ሲል የኢትዮጵያ የኩላሊት ሕመምተኞች ማህበር አስታወቀ። ወደ ውጭ ስናልፍ እስራኤል ወደ ጋዛ ጦርነት መመለሷ እንደማይቀር ተገለጸ። ወደ ቀዳሚ ዜናችን እንለፍ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህዋት ከፕሪቶሪያ የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸው ትንከሳዎች፣ እምቢ ባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው አሉ። ፊልድ ማርሻል ብርሃኑ ጉጅሌ ሲሉ የጠሩት በህዋት ውስጥ ያለ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉም ተደምጠዋል። ኢታማዦር ሹም ይህን ያሉት በመከላከያ ሰራዊት የሰሜን እዝ ላይ ጥቃት የተፈ ተፈጸመበት አምስተኛ ዓመት መታሰቢያ ስነስርአት ላይ ትላንት ሰኞ ጥቅምት 24 2018 ባደረጉት ንግግር ነው። ፊልድ ማርሻል ብራኑ ከትላንቱ ንግግራቸው አብዛኛውን ቦታ የወሰደው የሰሜን እዝ ጥቃት እንዴትና በነማን እንደተፈጸመ ያብራሩት ነው። የዛሬ አምስት ዓመት የተፈጸመውን ጥቃት ክህደትና አስነዋሪ ታሪክ ሲሉ የጠሩት ኤታማዦር ሹሙ ስለ ድርጊቱ ሲነሳ እየተወራ ያለው ስለ ሕወሓት እንጂ ስለ ትግራይ ህዝብ አለመሆኑን

ምክንያቱም አንዳንድ ጊዜ ነገሮች ጅምላ የሆኑና ሀገር የሚጎዳ ድምዳሜ ላይ ይደርሳል ያሉት ፊልድ ማርሻል ብርሃኑ ድርጊቱ መካድ በለመደ የተወሰነ የህወሓት ስብስብ ወይም ጉጅሌ የተፈጸመ ተደርጎ መወሰድ እንዳለበት አስገንዝበዋል። ስብስቡ እነማንን እንዳካተተ ኢታማዦር ሹም በንግግራቸው በግልጽ ባያመላክቱም ይህን መሰል ስራውን ከጀመረ 50 ዓመት እንደሆነው በመጠቆም የህወሓት የምስረታ ጊዜን አጣቅሰዋል። ኢታማዦር ሹሙ የተለያዩ ውንጀላዎች ያቀረቡበትን የህወሓት ስብስብ በተደጋጋሚ በካህዲነት ሲፈርጁም ተደምጠዋል። ኢትዮጵያን ያገለለው በግብጽና በሳውዲ የተመራው የቀይ ባህር መድረክ የቀጠናውን ውጥረት የሚያባብስ እንደሆነ ተገለጸ። ኢትዮጵያ የቀይ ባህር አዋሳኝ አገሮች ከፈጠሩት የቀይ ባህር ፎረም ውጪ መደረጓ በፍጹም ተገቢነት የሌለው ነው ተብሏል። አሁን ባለው ሁኔታ ቀይ ባህርን በቀጥታ ባያዋስኑም ካላቸው ቅርበትና ከብሔራዊ ጥቅም አንጻር ኢትዮጵያን በቀይ ባህሩ ዙሪያ ከፍተኛ ፍላጎት ካላቸው ሀገራት ቀዳሚውን ቦታ ትይዛለች። ኤልዳና ታደሰ ተጨማሪ አላት። ከኢትዮጵያ ጋር የሚያጋራ ድንበር ባይኖርም በዚህ በአባይ ውሃ፣ በሌላ በኩል ደግሞ የቀይ ባህር ፖለቲካ ያስተሳሰራቸው ግብፅና ኢትዮጵያ ፍጥጫቸውን ቀጥለዋል። በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ አይንና ጆሮዋን ጉባ ላይ ተክላ የነበረችው ግብፅ አሁን ላይ ደግሞ ቀይ ባህር ላይ ጠንከር ያለ አቋም ይዛ ከኢትዮጵያ በተቃራኒ ቆማለች። በቅርቡ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት የባህር በርን በተመለከተ ያስተላለፉትን የመንግስት ጠንካራ አቋም ተከትሎ ካይሮ ኤርትራንና ኤርትራውያንን ላለፉት 34 ዓመት ያህል ያለማንም ተቀናቃኝ እየመሩ ያሉትን ፕሬዚዳንት ኢሳያስ አፈወርቂን በስራ ጉብኝት ስበብ ለመጋበስ ጊዜ አልፈጀባትም። በርግጥም ፖለቲካውን በቅርቡ ለሚከታተለው የግብዣ እውነት የስራ ጉብኝት ከመሆን ያለፈ እንደሆነም አያጠራጥርም። በአንድ ወቅት ኢትዮጵያ ከሶማሌላንድ ጋር የባህር በር መግባቢያ ስምምነት መፈራረሟን ይፋ ከተደረገበት ወቅት በኋላ የሶማሌን ፕሬዝዳንት ጨምሮ በርካታ ባለስልጣኖችን የጋበዘችው ግብጽ ስምምነቱ እንዳይሳካ ድርሻዋን እየተወጣኝ ትገኛለች። በቅርቡ ኢትዮጵያን ያገለለ በግብጽና በሳዑዲ የሚመራ የቀይ ባህር መድረክ ተካሂዷል። የዚህ መድረክ መስራች ግብጽና ሳዑዲ አረቢያ ሲሆኑ ሌሎች አብዛኞቹ የኢትዮጵያ ጎረቤቶች የሆኑት ኤርትራ፣ ሱዳን፣ ሶማሌ፣ ጅቡቲና ዮርዳኖስ እንዲሁም የመን ይገኙበታል። አሁን ባለበት ሁኔታ ቀይ ባህርን በቀጥታ ባይዋሰኑም ከቅርበቱና ካለው ብሔራዊ ጥቅም አንጻር ኢትዮጵያ በቀይ ባህር ዙሪያ ከፍተኛ ፍላጎት ካላቸው ሀገራት ቀዳሚውን ቦታ ትይዛለች። ኢትዮጵያ የቀይ ባህር አዋሳኝ ሀገሮች ከፈጠሩት የቀይ ባህር ፎረም ውጭ መደረጓ በፍጹም ተገቢነት የሌለው መሆኑን በተደጋጋሚ ጊዜ በውጭ ጉዳይ ሚኒስቴሯ በኩል ስታሳውቅ ቆይታለች። ወደብ አልባ የሆነችው ኢትዮጵያ በቀይ ባህር የራሷ ወደብን ለማግኘት ሲሆንና የባህር ኃይል ለማቋቋም እንቅስቃሴ መጀመሯን ተከትሎ ግብጽ በውጭ ጉዳይ ሚኒስቴሯ በኩል የቀይ ባህር አካላት ያልሆኑ ማንኛውም ሀገራት በባህር ዙሪያ የሚያደርጉትን ወታደራዊ እንቅስቃሴና የባህር ኃይል ለማቋቋም የሚደረግ ጥረት እንደማትቀበል ማሳወቋም ይታወሳል። ይሁን እንጂ የቀይ ባህር አዋሳኝ ሀገራት እንደ አውሮፓውያን ዘመን አቆጣጠር በ2019 ከመሰረቱት የቀይ ባህር ፎረም ኢትዮጵያን ያገለለ መሆኑም ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከሶስት አመት በፊት በህዝብ ተወካዮች ምክር ቤት በቀረቡበት ጊዜ ዶክተር ቶፊቅ አብደላ ከተባለ እንደ ራሴ ተያያዥነት ያለው ጥያቄ ተነስቶላቸው እንደነበረም ይታወሳል። ቀይ ባህር ለእኛ ብቸኛው መግቢያ መውጫችን ነው። ሳውዲ አረቢያ እና ግብጽ ሆን ብለው ሲያገሉን እኛ ምን እያደረግን ነው በሚል ጥያቄ ተነስቶ ነበር። የህዝብ ተወካይ ምክር ቤት አባሉ ዶክተር ቶፊቅ ጥያቄያቸውን ሲያጠናክሩም ከአምስት አባል ሀገራት አራቱ የኢጋድ አባል ሆነው እንዴት ይህንን አግላይነት ማስቆማቃታቸው ሲሉ ለጠቅላይ ሚኒስቴር አብይ አህመድ ጥያቄያቸውን አንስተው ነበር። በወቅቱም ጠቅላይ ሚኒስቴር አብይ አህመድ ጥቅል የሆነና ተስፋ ያዘለ ምላሽ ሰጥተው እንደነበረም የሚዘነጋ አይደለም። ካሉት አባል ሀገራት አንጻር ከሳዑዲ አረቢያ ቀጥሎ አጀንዳዋን ማስፈጸም የምትችለው ብቸኛው ሀገር ግብጽ ስትሆን ኢትዮጵያን የማግለል አቋሟንም ቀጥላበታለች። ኢትዮጵያና ግብጽ የአባይን ጉዳይ ተከትሎ በርካታ ተቃርኖዎች ውስጥ ቢሆኑም አንድ መድረክ ሊጋሩ የሚችሉበት እድል በሀሳብ ደረጃ ተነስቶ የነበረ ቢሆንም ግብጽ ፈቃደኛ ሳትሆን ቀርታለች። የባህር በር የማግኘት ጥያቄ ዘርፈ ብዙ ኢኮኖሚ ጠቀሜታ እንዳለው ሁሉ አንድ ሀገር በዓለም አቀፍ ደረጃ የሚኖራትን የተሰሚነት ተጽዕኖ በአዎንታዊ መልኩ እንደሚያሳድግ በዘርፉ ጥናት ያደረጉ ምሁራን ይናገራል ይችላሉ ። ኢትዮጵያ በተሸረበባት ሴራና በልዩ ልዩ በደሎች ከባህር በር እንድትረቅ የተደረገበት ሁኔታ እጅግ የሚያስቆጭ ጉዳይ ስለመሆኑም ይነሳል። ሆኖም አሁን በስልጣን ላይ ያለው መንግስት ለዘመናት ቁጭት የነበረውን የባህር በር ባለቤትነት አጀንዳ የህልውና ጉዳይ በማድረግ ዓለም አቀፍ ማህበረሰብ እንዲገነዘበው የማድረግ ኃላፊነት የሚጠበቅበት ሲሆን የባህር በር ባለቤትነት ጥያቄ የህልውና ጉዳይ ሆኖ ህጋዊ፣ ታሪካዊና መልክዓ ምድራዊ መሰረት በማድረግ የጋራ ተጠቃሚነት ላይ መስራት እንደሚገባም ተመላክቷል። ኢትዮጵያ ከ30 ዓመት በላይ የባህር በር አልባ ሆና መቆየቷ ብዙ ዋጋ እንዳስከፈላት ይታመናል። ኢትዮጵያ ከቀይ ባህር የወጣችበት ምክንያት ምንም አይነት ህጋዊ መሰረት ያልተገኘለትና ምንም አይነት ማስረጃ የለውም። የባህር በር የማግኘት ጥያቄ ዘርፈ ብዙ ኢኮኖሚያዊ ጠቀሜታ እንዳለ ሁሉ እንደ ሀገር በዓለም አቀፍ ደረጃ የሚኖረውን የተሰሚነት ተጽዕኖ በአዎንታዊ መልኩ እንደሚያሳድግም በዘርፉ ጥናት ያደረጉ ምሁራን ይገልጻሉ። በሳውዲ አረቢያ ሁለት ኢትዮጵያውያን አንድ ህንዳዊ ግለሰብን ገድለዋል በሚል ተጠርጥረው መታሰራቸው ተገለጸ። የሳውዲ አረቢያ ባለስልጣናት በጂዳ ከተማ አንድ ህንዳዊ ግለሰብን በህገወጥ ግብይት ምክንያት በተነሳ አለመግባባት ሳቢያ በጥይት ተመቶ ህይወቱ እንዲያልፍ በማድረግ ተሳትፈዋል ተብሏል። የተጠረጠሩ ሁለት ኢትዮጵያውያን ዜጎችን በቁጥጥር ስር መዋላቸው ተገለጸ። የጅዳ ከተማ ፖሊስ እንደገለጸው ክስተቱ የተፈጠረው በከተማዋ አቅራቢያ በሚገኝ ተራራማ አካባቢ ህገወጥ እጽ በመገበያየት ላይ በነበሩ ወንዶች መካከል በተፈጠረ የገንዘብ አለመግባባት ነው። ከተጠርጣሪዎቹ አንዱ ጥይት በመተኮስ ህንዳዊውን ሰው በከፍተኛ ሁኔታ ማቁሰሉ የተገለጸ ሲሆን ግለሰቡን በአቅራቢያ ወደሚገኝ ሆስፒታል ቢወሰድም በደረሰበት ጉዳት የተነሳ ህይወቱ ሊያልፍ መቻሉን ገልፍ ኒውስ ዘግቧል። ሁለቱም ተጠርጣሪዎች በአካባቢው በእጽና በኮንትሮባንድ ዝውውር ውስጥ ተሰማርተው ነበር ያለው ፖሊስ፣ በተጨማሪም የድንበር ደህንነት ደንበኞችን በመተላለፍ ተይዘው ለተጨማሪ ሕጋዊ ሂደት ወደ አቃቤ ሕግ መተላለፋቸውን አመልክቷል። የሳውዲ አረቢያ ባለስልጣናት ከቅርብ ጊዜ ወዲህ የድንበር ተሻጋሪ የህገ ወጥ የሸቀጦች ዝውውር እና ሕጋዊ ሰነድ የሌላቸውን ስደተኞች ኢላማ ያደረጉ ስራዎችን ማጠናከራቸው ተዘግቧል። ቀደም ሲል በሳውዲ አረቢያ ከ አደንዛዥ እጽ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያውያን የሞት ቅጣት ይጠበቅባቸዋል ሲሉ 31 የሲቪል ማህበረሰብ እና የሰብአዊ መብቶች ተሟጋች ድርጅቶች በጋራ ባወጡት መግለጫ ማስታወቃቸው ይታወሳል። የታሸጉ ምግቦች ላይ የሚቀመጡት የምርቱ ገላጭ ጽሑፎች ለተጠቃሚው ማህበረሰብ ግልጽ ያለ መሆናቸውን የኢትዮጵያ የኩላሊት ሕመምተኞች ማህበር አስታወቀ። ማህበሩ ባወጣው መግለጫ በምርቶች ላይ ያሉት ዝርዝር መረጃዎች ግልጽ ባለመሆናቸው ማህበረሰቡ በቀላል ተረድቷቸው እንዳይጠቀም አድርጓል ሲል ገልጿል። በመሆኑም በታሸጉ ምግቦች ሽፋን ላይ በውስጣቸው የያዙት ንጥረ ነገር በአይነት እና በመጠን በግልጽ ሊቀመጥ እንደሚገባ ማህበሩ አሳስቧል። ከዚህ በተጨማሪም ዜጎች የታሸጉ ምግቦችን ሲመገቡ ሊደርስባቸው የሚችሉ ጉዳቶች በመሸፈናኛቸው ላይ ሁሉም የማህበረሰብ ክፍል ሊረዳቸው በሚችለው ቋንቋና ቀለም መቀመጥ አለባቸው ብሏል። ማህበሩ አክሎም በታሸጉ ምግቦች ላይ በቂ ቁጥጥርና ጥበቃ ሊደረግ እንደሚገባም አጽንዖት ሰጥቷል። ከሰሞኑ የታሸጉ ምግቦችን መቆጣጠር የሚያስችል ረቂቅ አዋጅ መዘጋጀቱ የተገለ የገለጸ ሲሆን የዚህ አዋጅ መጽደቅ ማህበረሰቡን ተላላፊ ካልሆኑ በሽታዎች በመከላከል ረገድ ጉልህ ጠቀሜታ አለው ተብሏል። ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎችን እናልፋለን። እስራኤል ወደ ጋዛ ጦርነት መመለሷ እንደማይቀር ተገለጸ። የእስራኤሉ የኢነርጂና የመሰረተ ልማት ሚኒስትር ኤሊ ኮህን ወደ ጋዛው ጦርነት መመለሳቸው አይቀርም ሲሉ ተናግረዋል። ኤሊ ኮህን በጋዛ ወደ ጠንካራው ድብድባችን ለመመለስ የምንጠብቀው የሟች ታጋቾችን አስክሬን በሙሉ መረከብ ብቻ ነው ሲሉ ቻናል ሰባት ለተሰኘው የእስራኤል ቴሌቪዥን ጣቢያ ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቀደም ሲል ባቀረቡት ባለ ሃያ ነጥቦች የሰላም እቅድ በጋዛ አልፎ አልፎ ቢጣስም የተኩስ አቁም ስራ ላይ ውሏል ሲሉ ይደመጣሉ። እቅዱ የተኩሱን አቁሙን መዝለቅ የሚከታተል ዓለም አቀፍ አረጋጊ ኃይል በጋዛ እንዲሰፍር ይጠይቃል። ኤሊ ኮሆን ግን ዓለም አቀፍ ኃይል ቢሰፍር እንኳን ሐማስን ትጥቅ ማስፈታቱ አይችልም ሲሉ ገልጸዋል። ነገር ግን የእስራኤል ጦር ዳግም ወደ ጋዛው ዘመቻ ተመልሶ ሐማስን ትጥቅ ማስፈታቱን በብቃት ማሳካት ይችላል ብለዋል። በመጨረሻም። ትራምፕ ለጊዜው ዩክሬንን ቶማውክ ሚሳኤል የማስታጠቅ እቅድ የለኝም ሲሉ ገለጹ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዩክሬንን ከሩሲያ ጋር በሚደረገው ጦርነት የምትጠቀምባቸውን የረጅም ርቀት ቶማውክ ክሩስ ሚሳይሎች አሁን ላይ የማቅረብ እቅድ እንደሌላቸው አስታውቋል። ፕሬዚዳንት ትራምፕ ዩክሬኑ አቻቸው ቮሎዲሚር ዘለንስኪ የጠየቁትን ሚሳይል የመስጠት ስምምነት አሁን ላይ አይሆንም በማለት ጥያቄያቸውን ውድቅ አድርገዋል። ሆኖም ግን ትራምፕ አቋማቸውን ሊለውጡ የሚችሉበት እቅድ እንደሚኖር አመልክቷል። ፕሬዚዳንቱ ሚሳኤሎችን ለመስጠት ፈቃደኛ ያልሆኑበት ዋና ምክንያት ጦርነቱ ይበልጥ እንዳይባባስ ለማድረግ በማሰብ እንደሆነ ገልጸዋል። ትራምፕ ሶስት አመት ያለፈው የሩሲያ ዩክሬን ግጭት ለሁለቱ ሀገራት አስቸጋሪ ጦርነት እንደሆነ ገልጸው አንዳንዴም ሀገራቱ እንዲዋጉት መተው አስፈላጊ ነው ብሏል። እንዲዋጉት መታው አስፈላጊ ነው ብሏል። የረጅም ርቀት ቶማሆክ ክሩዝ ሚሳኤሎች እስከ 2500 ኪሎ ሜትር ወይም 1550 ማይል የሚደርስ የጥቃት ርቀት ያላቸው ሲሆን ዩክሬን ከተሰጣት ሞስኮን ጨምሮ በሩሲያ ግዛት ውስጥ የሚገኙ ቁልፍ ኢላማዎችን ለመምታት የሚያስችል አቅም ይኖራታል። ሚሳኤሉ ከመሬት ከ50 ሜትር እስከ 100 ሜትር ከፍታ ድረስ ዝቅ ብሎ መብረር የሚችል ሲሆን ለአየር መከላከያ ስርዓቶች ቁጥጥር አስቸጋሪ መሆኑም ተነግሯል። ኪየቭ እነዚህ የረጅም ርቀት የጦር መሣሪያዎች ማግኘት ከቻሉት ፕሬዝዳንቱን ፑቲንን ወደ ድርድር ጠረጴዛ ያመጣሉ የሚል እምነት እንዳለ ቢቢሲ ዘግቧል። ሩሲያ በበኩሏ ቶማክ ሚሳይሎች ለዩክሬን መሰጠቱ ከአሜሪካ ጋር ያለውን ግንኙነት እንደሚያበላሽና ግጭቱን እንደ አዲስ ሊያባብሰው ይችላል ስትል በተደጋጋሚ አስጠንቅቃለች። ድቡድቡ ከአሸዋ ሞ ሜዳ ላይ ባዶ እግር ስፍራ ከአልጋው ላይ ገደም ከኳሱ ጋር ትግል ከሽዋጅቦው ጋር ጩኸት፣ ጀልባ ይጎተታል፣ ቤተሰብ ታንኳ ይዞ ወደዛ ይከንፋል፣ እናቶች ይደመማሉ፣ ይፈራው ይመለሳል፣ አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና የወጣቶቹ ትዕይንት ድብርት ለሳቅ ቦታውን የሚለቀበት ስፍራ፣ የማታው ካንፋየር የፍየሉ ጥብስስ ጭፈራው ሲደራ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ ዋኝቶ የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ። ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ። ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አእዋፋትና አበባ ሌላ ድምቀት፣ ሌላ ዓለም ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ። ብዙዎች በብዙ ያዜሙለት ያኔዎቹ፣ ያንዎቹ ቀጠሯቸውን በላንጋኖ አድርግ ግባሻ ሸመኔት ተባብለው ተቀጣጠሩበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው ዜማ ይሞላታል። አንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም አዋሳ ላንጋኖ ነው ለሽርሽር እጃ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮጀታ ማሪና ቢች ሪዞርት። ተመልካቾቻችን፣ ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆዩት ረዴት ጌታቸው ነኝ። ጤና ይስጥልኝ።